ሰላም እንዴት ናችሁ? ውድ አርሰናል ደጋፊዎች፣ ድምፅ ተከታታዮች፣ በርካታ ስፖርታዊ ጥንክሮችን በዛሬው እለት ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል በሳምንቱ መጨረሻ ከኤቨርቼ ዜ ወኪሎች ጋር ተገናኝቷል ተብለዋል። አርሰናል ከተጫዋቹ ጋር ስለ ዝውውሩ ሁኔታዎች መወያየት መጀመር ስለፈለገ በጣም አስፈላጊ ስብሰባ አድርጓል ተብለዋል። አርሰናል ስለ ውል ማፍረሻው ያከፋፈሉ ሁኔታ ሁሉ መረጃዎች ከተጫዋቹ ወገን አሁን ከደሞዝ አንጻርና አጠቃላይ ፓኬጅ ላይ ሁሉ መረጃ ያለው ተብለዋል። ጥሩ ስብሰባ ያደረጉ ሲሆን ተጫዋቹን ለማዘዋወር አልተቃረቡም፣ ነገር ግን አርሰናልን ለመቀላቀል ተጫዋቹ ዝግጁ መሆኑ ተገልጿል። አርሰናል በዚህ ላይ በጣም እየገፋና እየሰራ ነው ሲል ነው ታማኙ ጋዜጠኛ ፋብሪዚዮ ሮማኖ የተናገረው። አርሰናል ብራዚላዊ ተጫዋች የሆነውን ገብርኤል ማርቲኔሊን የመሸጥ እቅድ እንደሌለው ተናግረዋል። ይህ ተጫዋች በተለይም ደግሞ ከጀርመኑ ክለብ ባየር ሙኒክና ከሳውዲው ክለብ አልናስር ጋር ስሙ ስያስ ቆይቶ ነበር። ነገር ግን ተጫዋቹ በአርሰናል ቤት የመቆየቱ እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ከዛ ውጪ ማስኩዌራንም የተመለከተ መረጃ አለ። በአርሰናል ፕሮጀክት እና በቀረበለት ደመወዝ እንደተማረክና ተጫዋቹ ወዲያውኑ ጀማሪ እንደማይሆን ያውቃል፣ ነገር ግን በአርሰናል ቤት ትልቅ ደረጃ እንደሚደርስ የሚያምናል ተብለዋል። አርሰናል ወደ 18 ሚሊዮን ዩሮ የሚያቀርብ ከሆነ ለቫሌንሺያ በጣም ማረክ ይሆናል ና አርሰናል 20 ሚሊዮን ዩሮ ከደረሰ ተጫዋቹ እንደተሸጠ ይቆጥራል። እስካሁን በቫሌንሺያ ምንም የተጫዋቹን ኮንትራት ለማደስ ሙከራ አላደረጉም፣ የተጫዋችን ለመሸጥም ዝግጁ እንደሆኑ ተገልጧል። ተጫዋቹም ቢሆን እንግዲህ በክለቡ ቫሌንሽያ ላይ ግፊት የማድረግ ሀሳብ እንዳለው ተገልጿል። ምክንያቱም በአርሰናል ፕሮጀክት እጅግ መተማመኑ ና ወደ አርሰናል የማቅናት ፍላጎት እንዳለውም ታውቋል። ብራዚላዊ ተጫዋች ገብርኤል ጄሱስ ከኤሲኤል ጉዳቱ እያገገመ እንደሆነ ተገልጿል። ቀዶ ጥገናው ከተደረገለት ስድስት ወራት አልፎታል ና እንደገና መንቀሳቀስ መቻል በጣም ጥሩ ነገር ነው እና ከጉዳቱ ለማገገምም እንቅስቃሴዎችም እየሰራ ይገኛል። ስዊድናዊው አጥቂ ቪክተር ዮክሬሽን እየተመለከተ መረጃ አለ። ስፖርቲንግ ሊዝበን ለአርሰናል የቪክተር ዮክሬሽን የዝውውር ዋጋ በተመለከተ ምንም አይነት ቅናሽ እንደማያደርጉ ነው እየተገለጸ የሚገኘው። እንኳን ተጫዋቹ ወደ ሰሜን ለንደኑ ክለብ አርሰናል የማቅናት ፍላጎት ቢኖረውም፣ ነገር ግን እስካሁን ድረስ ስፖርቲንግ ሊዝበኖች በተጫዋቹ ጉዳይ መለሳለስን ለማሳየታቸው ነው እየተገለጸ የሚገኘው። የተጫዋቹንም ዋጋ ለመቀነስ ምንም አይነት ፍላጎት እንደሌላቸው አሳውቀዋል። ቶማስ ፓርቲ አርሰናልን በነጻ ዝውውር ከለቀቀ በኋላ የአትሌቲኮ ማድሪድ፣ ባርሴሎናና ጁቬንቱስ ፍላጎትን እየሳበ ነው ተብሏል። በኤምኤልስና በተባበሩት አረብ ኤሜሬትሳ ያሉ ክለቦችም ሁኔታውን እየተከታተሉት ነው ተብሏልና ጋናዊ ተጫዋች ቶማስ ፓርቲ በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። ሌላኛው የቶማስ ፓርቲ ፈላጊ ክለብ ደግሞ የቱርኩ ክለብ ጋላታሰራይ እንደሆነ ታውቋልና በርካታ ክለቦች ቶማስ ፓርቲ ላይ ፍላጎት አሳይተዋል። በአርሰናል በአርቢ ሌዝቢች መካከል በቤንጃሚን ሸሽኮ ዝውውር ጉዳይ ላይ ከስምምነት ለመድረስ ከመቼውም ጊዜ በላይ እንደተቃረቡ ነው እየተገለጸ የሚገኘው። እንደ ኮት ኦፍ ሳይድ ዘገባ ከሆነ መድፈኞቹ ይህንን ተጫዋች ለማስፈረም በርካታ ስራዎችን እየሰሩ እንደሆነ ተገልጿል። ለ64 ሚሊዮን ፓውንድ ድረስ አርሰናሎች ለመክፈል ዝግጁ መሆናቸው ታውቋል። ነገር ግን አሁንም ቢሆን አርቢ ሌዝቢዞች ከሚፈልጉት ዋጋ አንጻር በቂ ነው ተብሎ አይታስብም። ሚካኤል አርቴታ ባደሜላ ሎክማን ላይ ያላቸው ፍላጎት እጅግ ጨምሯል ተብሏል። ታዲያ በሴሪየው ድንቅ ብቃቱን ማስመስከር እየቻለው አደሜላ ሎክማን ማን በሰሜን ለንደን ክለብ አርሰናል ይፈልጋል ተብሏል። ከ38.5 እስከ 42.7 ሚሊዮን ፓውንድ ድረስ አትላንታዎች ከተጫዋቹ ዝውውር ይፈልጋሉ። አርሰናል በተጨማሪ ሊቨርፑሎችም የተጫዋቹ ፈላጊ ናቸው። በፉልሃም በውሰት እየተጫወተ የሚገኘው ሪል ኔሰን ፉልሃሞች የተጫዋቹን ውል ወደ ቋሚ ለማድረግ ፍላጎት እንዳላቸው ይታወቃል። እንግዲህ ሪል ኔሰን በተለይም ደግሞ በፉልሃም ጥሩ የሚባል ጊዜን ማሳለፍ አልቻለም። 13 ጌሞችን ብቻ ነው መጫወት ይቻለው። ከዛ በኋላ በሀምስትሪንግ ኢንጁሪ ምክንያት ጥሩ የሆነ ግልጋሎትን ለፉልሃሞች መስጠት አልቻለም። ነገር ግን አሁን ቢሆን ማርኮ ሲልቫ በተጫዋቹ ላይ እምነት አላቸው። ለዚህም ነው እንግዲህ ይህንን ተጫዋች በቋሚ ውል ለማስፈረም ፍላጎት ያሳዩት። ክሪስታል ፓላስም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በዋነኛ ነገር ግን ፉላሞች የተጫዋቹን ወደ ቋሚ ለመቀየር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪ ቤርሳ የኦሎምፒያኮስ ድንቅ ተጫዋች የሆነውን ሞዛክቲስን ለማስፈረም ፍላጎት እንዳላቸው ተነግረዋል። ከጣሊያን የሚወጡ ምንጮች እንደሚገልጹ ከሆነ መድፈኞቹ ይህንን ድንቅ የሆነ የ18 ዓመት ተጫዋች ላይ ፍላጎት አሳይተዋል። ከአርሰናል በተጨማሪ ማንቸስተር ዩናይትድም የተጫዋቹ ፈላጊ ናቸው። ለዝውውሩ እንግዲህ እስከ 5 ሚሊዮን ፓውንድ ድረስ ማውጣት እንዳለባቸውም ነው እየተገለጸ የሚገኘው። የፖርቹጋሉ ክለብ ፖርቶ ፋቢዮ ቬራን ውል ቋሚ የማድረግ ምንም አይነት ፍላጎት እንደሌለው ተነግሯል። ታዲያ የመሀል ስፍራ ተጫዋች በውሰት ውል ነበረ ለፖርቶዎች መፈረም የቻለው በፖርቶ ቤትም እንግዲህ ጥሩ የሚባል እንቅስቃሴን ማሳየት ችሏል። ነገር ግን ፖርቶዎች ውሉን ቋሚ የማድረግ ፍላጎት እንደሌላቸው ነው እየተነገረ የሚገኘው በዋነኝነት ደግሞ ተጫዋቹን ደሞዝ የመሸፈን ምንም አይነት ፍላጎት የላቸውም። ለዚህም ደግሞ እንደ ምክንያት የተቆጠረው የተጫዋቹ ሳምንታዊ ደመወዝ ከፍተኛ በመሆኑ የተነሳ እንደሆነም ተገልጿል። ቅርቡ ወደ አርሰናል መቀላቀል የቻለው ክርስቲያን ኖርጋርድ የሕክምና ምርመራውን ለማድረግ ቀጠሮ እንደተያዘለት ተነግሯል። እንደዛ አትሌቲክስ ዘገባ ከሆነ በዚህ ሳምንት ኖርጋርድ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ዝውውሩን ለመጨረሽ እንግዲህ ዙጉሩን እንግዲህ ወደ 15 ሚሊዮን ፓውንድ በተጠጋ ሂሳብ ነው አርሰናሎች በአጠቃላይ ለፕሪንትፎርዶች የሚከፍሉት። ዴንማርካዊ ተጫዋች ታዲያ ቶማስ ፓርቲን ለመተካት ነው ወደ አርሰናል ማቅናት የቻለው በአርሰናል እንግዲህ ጥሩ ጊዜን እያሳልፋል ተብሎም ይጠበቃል። አርሰናል ለቼልሲው የክንፍ መስመር ተጫዋች ኖኒ ማዱኬ የዝውውር ጥያቄ አቅርበዋል ሲል የስካይ ስፖርት ጋዜጠኛ የሆነው ፍሎሪያን ፒተርበርግ ዘግበዋል ዘገባው አክሎም አርሰናል ከኖኒ ማዱኬ በግል ጥማት ዙሪያ ውይይት ማድረጉንና አርሰናል ማዱኬን የፈለጉት ዋነኛ ምክንያት የቡካዮ ሳካ ተፎካካሪ ጋር እንዲሆን በማሰብ ሲሆን ኖኒ ማዱኬ ላይ ፍላጎት እንዳላቸውም እንደዚሁ አያይዞ ዘግበዋል ኬፓ አሪዚ ባላ ጋ በይፋ ለአርሰናል ፊርማውን አኑሯል። ኬል አርቴታ ስለ ስፔናዊ ግብ ጠባቂ ኬፓ ሪዝ ባላ ጋ እንዲህ ሲል ተናግሯል። ኬፓ አሪዚ ባላ ጋ ስለተቀላቀለን በጣም ደስተኞች ነን። ከዚህ በፊት የምናውቀው ተጫዋች ነው። በተቃራኒነት ብዙ ጊዜ ገጥመናል። ሌሎች የቡድን አጋሮቹ የሚማሩበት ትልቅ ልምድ ይዞልን ይመጣል። አሪ ዝባላ ጋር ጠንክሮ የሚሰራ ሲሆን ደረጃችንን ከፍ ያደርግልናል። ቀድሞንም የምታውቋቸው የቡድን አጋሮቹ ስላሉ በቀላሉ እንደሚዋህድም አውቃለሁ ሲል ነው የአርሰናሉ አሰልጣኝ ሚካኤል አርቴታ የተናገረው። አርሰናልን የተመለከቱ ስፖርታዊ ጥንቅሮች እኚህን ይመስላሉ። በአዳዲስ መረጃዎች እስከነገራኝ ድረስ መልካምን ሁሉ ተመኘሁ።